ሩታ አብሪሽ አሁንም ትወደዋለች። እሱ ያው እንደሚወዳት ባለፈ ተናግሮ ነበረ። የእሷ ግን እርግጠኛ መሆን አልቻለም ነበረ። በነገራችን ላይ እንግዲህ አሁን ሊወጣ ሲል አልቻለችም ማለት ነው። በግልጽ ይሄ ነው ብላ ባትልም እንግዲህ ስትቆይ፣ ሀሳቡ አካል ካልቀየረች መለያየታቸው የምትፈልገው አይመስለኝም። እንድታስተምረው ብላ ያደረገችው የጀመረችው ይመስለኛል፣ ከኢሳም ጋው ማለት ነው እና ጽጌ አሁን ያደረገችው አሪፍ ነው። ምክንያቱም ቢያንስ እነሱ አንድ ለማድረግ አንድ ስቴት ተራምዳለች። መጀመሪያ ያው እነሱ ነገሮች እንዳለ ያው ጣልቃ ገብተው እንትን ያሉት የነበረው እነሱ ቢሆን አሁንም ቢሆን እነሱ ራሳቸው ሊያስተካክሉት መሞከሩ ራሱ ጥሩ ነገር ነው። እንግዲህ ሩታና አብሪሽ ይቅር ተደራርገው አንድ ይሆኑ ይሁን ወይስ ደግሞ ምን ነግራው ነው የሚቋጩት? ይሁን ያው ምንም እና ይሆናል። ቤተሰቦቼ እንደዛ አዲስ ዲያዲስ ይሆናችሁ ላይክ ሰብስክራይብ በማድረግ ተቀላቀሉ ተቀራቀሉ፣ ሀሳብ አስተላልፉ። ጥጦኛላችሁ አለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ተሰናፈቅ ይሆናችሁ የሻው ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በእያላችሁበት ያለ ሀስነት ረዲታ የለያችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም፣ አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አለ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን ላ ይጠብቀን። የምላችሁን ያይሾ ነኝ። እንግዲህ ዛሬ በሩታና ባቡሮች እንግዲህ ጽጌ አንዳንድ ነገሮች ሳወራት ስናገራት አንዳንድ ምልክት አይባታለ ሆኝ ትወደዋለች፣ እሱን ማጣት አትፈልግም። ይሄ ነገር እየሆነ ያለው እያደረጉ ያሉት በእልህ ነው እንጂ እውነት እሱ ጠልታው ምናምን ደብሮት ምናምን ነገር አይደለም። እና ይሄ ነገር እስቲ ለአንዴና ለመጨረሻ ጊዜ የሆነ ነገር ቢያመጣም እንኳን ኃላፊትናው ራሴን ወስጄ ልሞክረው ብላ እንግዲህ ሞክረዋለች። ያው አብሪሽንም በሀሳቧ ተስማምተዋል ማለት ነው። ያው በነገራችን ላይ አብሪሽ በጣም ነው የሚወዳት ማለት ነው። እንግዲህ እሱ ተናግረዋልም ነገር ግን እሱም ባለፈው የተናገረችው በቃ አምነዋት ነበረ ማለት ነው። ከኢሳም ጋር ያላት ነገር ማለት ነው። እኔ ከኢሳም ጋር ያው ኖርማል ጓደኛሞች ሊሆኑ ይችላሉ። ምክንያቱም ገና ያው አዲስም ስለሆኑ፣ ኢሳም ደግሞ ያው ወይ ቻናልም ገና ሊከፍት ራሱ እንትን ያለ ነው። ስለዚህ የዛም የዛም ነገር ሆኖ አዲስ እንትን ይመስለኛል። እውነት አብሪሽ ጠልታው ከአብሪሽ መሆን አንድ መፈለግ ነገር ኖሮ ምናምን ነገር አይመስለኝም። ይሄም ከሆነ እስቲ ያው የምናየው ይሆናል ማለት ነው። እንግዲህ አሁን በሩጫ ሩጫ አይደለም፣ በነገራችን በጣም ተረጋግታም ነው ያው ያናገረችው። እሱም እሱም እሱም እሷም በጣም ያሳዝናል። ምክንያቱም ነገር እንትን ለስለስ ብሎ ሲወራ አያቸው ማንኛውም ነገር በተለይ ፍቅር እንደዚህ እንትን ይፈልጋል። ሁሌ ይሄ እንዴት ነው ሀርድ መሆን በጠንከረ ወይ ደግሞ ሁለቱም አልሸነፍ ባይ መሆን ሳይሆን፣ አንዱ ሰው ለስላሳ ሲሆን፣ አንዱ ሰው ደግሞ እንደዚህ የሆነ ለብቻው አንዱ ሰው እንደዚህ ግሎ አይነሳም ማለት ነው። ያ አሪፍ ነው። በተለይ ያው አለ መግባባት እንደዚህ መጣላት ያለበት ቤት ውስጥ ከሆነ አንድ ሰው በፍቅር ከተናገሩ ብዙ ነገሮች መፍታት እንደሚቻል እዚህ ጋር አንድ ያሳያል። አሁን እዚያ ጊዜ ጮክ ብላ በጣም ሀርደኛ ሆና ባለፍ እንዳናገረችው አይደለም። ተግባባን የሆነ ቢያንስ ራስዋን አረጋግታ ምናምን ነገር፣ እሱን ሁሉም ጥሏት እየሄደ ነው። እና ያናገረችበትን መንገድ በጣም ስነስርዓት ያለው የሚያምር መንገድ ነው ማለት ነው። ይሄ የማንም ሰው ትንሽ አስተማሪ ነው ብዬሽ እላለሁኝ ማለት ነው። እና እንግዲህ አሁን ላወራህ አልችልም። ተረጋግታ ዛሬ ውለህ እናወራለን ያልጨረስኩት ነገር አለ። አሁን አውሪ ምናምን ስላት ያው በጽጌ ፊት ማውራት ስላልፈለገች ይመስለኛል ማለት ነው። የሆነ የተለየ ነገር የምታወራው ነገር ይኖራል። እኔ ደግሞ የሚታረቁ ነው የሚመስለኝ ማለት ነው። ሁለቱንም ብዙዎቹ ራሱ ኮሜንት ላይ ይሄ በማድረጓ ጽጌ ያው በጣም ጥሩ ስራ ነው የሰራችሁ፣ እናመሰግናለን፣ ደስ ይላል ምናምን ነገር ብዙዎቹ ደግሞ ይበቃችኋል፣ አንድ ሆኖልን አንድ ሆናችሁ ስናያችሁ ነው የሚያምረው። በቃ ከዚህ በላይ አትድከቡ፣ ራሳችሁን አያድክማችሁ ምናምን ነገር እያሉ ነው አለ ሁሉንም። ስለዚህ ያው በእርግጥም በተለይ ያው የሩታ አፍቃሪዎች ከመጀመሪያ ጀምሮ ስትመጣ ጀምሮ አብሪሽ ቻናል ሀብለው ማየት የጀመሩ እሳ ከመጣች በኋላ ያው ወደድኩት አፈቀርኩት ብላ ነው በመጀመሪያ ዝመጣሽ የነበረው ይታወቃል። እና ያ ስለሚያውቁ አጠቃላይ ብዙዎቹ በቃ እሷ ስለምትወደው አንድ እንዲሆኑ ይፈልጋሉ ማለት ነው። ግን እዚህ ጋር ባወሩት መልኩ ግን ያው እንትን ነው፣ የሆነ ውስጧን ያሳዝናት ይመስለኛል፣ ጥሎ መሄዱ። ዝምብላ መሄድ አትችልም ማውራት ነገር አለ እንደዚህ ዝም ብለህ ለምን ትወጣለህ? ምናምን እሱም መጣለት ያው ሌላ ጊዜ ስገባ ስወጣ፣ እንኳን ሰላም እንኳን አትኝም አታወሪኝም። አሁን ሄድ ስል ነው ወይ ምናምን ታወሪታት ጊዜ አውቅ አለስ የመጨረሻ አናግረኝ ምናምን ነገር አለችው ማለት ነው። እሱም በቃ እውነት የሆነ አይነት ነገር አስመሰለው፣ አሪፍ ነው። ለምን መጥቶ ራሱ የሆነ ልብስ የት አለ ምናምን ነገር ብሎስ ጠይቃት፣ ያው እኔንጃ ስትል ባጠቃላይ እኔንጃ ማለት ነው። አቤት ያላቸው ነገር አያወሩም፣ አይናገሩም ማለት ነው። ስለዚህ ነገር ግን አሳማኝ ነገር ነው፣ ለእሷ ሊሄድ መወሰኑ ማለት ነው። እና የሁለታቸውም እንግዲህ ያው ፍቅራቸው አላለቅም በእልህልህ ወይም ደግሞ እሱም ተናዶ እሷም ተናዳ ነው እንጂ እሷም ጠልተው እሱም ደግሞ እሱ ጠልቷት አደለም። እሱ በመጀመሪያውንም ባለፈም ብለዋል ወደታለሁ ምናምን አፈቅርታለሁ ምናምን ነገር ብለዋል ማለት ነው። እሷ ያው ስላናደዳት ነገሮች እንትን ስላላት ነበረ ያው የወሰነችው ዝም ብላ በቃ አለቀ። ዋስ በአጠቃላይ ግን እሱ ከሌላ ሴት ጋር ሆኖ ከሌላ ሰው ጋር ሆኖ ሲመጣ እኔ በዚህ ባለፈን ብያለሁ። ስለምትወደው ሆን አላቅም። በጣም አትወድም። በአጠቃላይ እንደዚህ ብቻ ሆኖ ወይ ደግሞ እንደዚህ እንትን ሲል ነው እንጂ ከሌላ ሴቶች ጋር ሆኖ ቪዲዮም ሲሰራ ይሁን እንትን ሲልም በቃ አይመቻትም፣ ያናዳታል ማለት ነው። ያው ይሄ እንግዲህ ባለፈው ሴቶች ብለዋል፣ አብረ ስስ አንዳንዴ ከሴቶች ርቅህ የራሱ ጊዜ ሰጥተህ በጥሞና ራስህን አዳምጥ፣ ትቡም ራሱ ምን እንደሆነ ማቆም ካለብህ አቁም፣ መስራት ካለብህ ደግሞ በራስህ በሌላ ነገር ስራ። በቃ ግዴታ ከአንዷ ስትጣላ አንዷ፣ ከአንዷ ስትጣላ አንዷ ይዘህ መምራት አይጠበቅብህም። ይሄ ህይወትህን ያንድ አጋባል እንግታ ያለ ሴት መኖር ማይቻል ይመስል ብለው ብዙዎች ባለፈም በኮሜንት ጽፈውለት ነበረ፣ ማለት ነው እና ለዛ ነው። በአጠቃላይ አሁን ሩታ ምንድነው ከዚህ ከምናየው ነገር አትወደውም? አይደለም ትወደዋለች፣ ግን እንዳልኳቸውም ከሌላ ሴት ጋር ምናምን ሲሰራ ምን ሲል እሱ ነገር አይመቻትም ነው እኔ የሚመስለኝ ማለት ነው። እርግጥ ይሄ ማንም ሴት ያው በሚወደው ሰው ማንም ሴት ይቀናል እኮ የምትወደው ሰው ሌላ ሰው የሚወስድባችሁ ሲመስላችሁ ወይ ደግሞ ሌላ ሰው ሲያደናነቅባችሁ ሌላ ሰምትን ሲልባችሁ ይሄ ማንም ቢሆን ይናደዳል ያናደዋል ማለት ነው። እና ይሄ ይሄ ይመስለኛል እሷም ያናዳት የነበረው አሁን እንግዲህ ያው እንደዚህ ዝም ብሎ ሄድ ነው ብሎ ሲሄድ ባለፍ እንደነበረች አግረሲቭ ሆና በጣም ኃይል የሆነ ወይም ደግሞ ይሄ የቆራጥ አይነት ነገር ሆነ አይደለም። ያናገረችሁ፣ ያናገረችሁ እጅግ በጣም በለሰለሰ እና የሆነ እንዲለያት ውስጧ የማይፈልግ ከሱ መለየት የማትፈልግ አይነት ስሜት ነው ያሳየችሁ ማለት ነው። ይህ ማለት ያው ጽጌን ትወጂዋለች ምናምን ስትላት በቃ የሆነ እኔ እንጃ የሆነ ደስደስ ነው ያለችው ማለት ነው ገባችሁ። እና ያም ሆነ ይህ እንግዲህ ፍቅራቸው አላበቃም፣ ይዋደዳሉ። አሁንም አንድ ነው የሚሆኑት ከጊዜ በኋላ እርግጠኛ ነኝ። ይሄ ፈተና አሪፍ ፈተና ይመስለኛል። ጽጊ ይዛው ይመጣች ማለት ነው። እንግዲህ እንግዲህ የእነሱ መጨረሻቸው እንደበፊቱም ሆነው ይቀጥላሉ ወይስ እንዴት ነው የሚለው ደግሞ የምናየው ይሆናል ማለት ነው። አጠቃላይ እንግዲህ ሁላችንም ሰላም አላ ድርጋ፣ ሰላም ዳዋ፣ ሰላም የምንናገር ሁሉም አግዝቦት ሁሉም ደግሞ ደስተኛ ሆኖ የሚኖር አላ ያድርገን ሀገራችን ህዝብ በሙሉ እላችኋለሁኝ። መጨረሻችን ደግሞ አላ ያሳምርልን። እና እህቶች ለቻናሉ አዲስ ሲሆናችሁ ሰብስክራይብ በማድረግ ተቀላቀሉ ቤተሰብ ሆኖ እላችኋለሁኝ። እኔ ማበረታቱኝ እንግዲህ ያው ከኢትዮጵያ ሆኜ ነው ምሰራው ማለት ነው ቻና ዴና ታድጉት እላችኋለሁኝ። እስቲ ሌላም ደግሞ ስለምሰራላቸው ቪዲዮ ደግሞ እስቲ በዚህ ሀሳቤ ስጭ በሉኝ። ሀሳብ መስጠት ላይ በነገራችን ላይ ጎበዝ ነኝ፣ እሰጣለሁ እኔ የማየው እንዲህ በትክክለኛ ለዩቱብ ብቻ ሳይሆን ትክክለኛ ወደ ይታይቼ ነው የምፈርደው ላቸው ያለሆኝ። ሰላማ ይብዛልኝ፣ ሰላም ሆኖልኝ። ሰላም አሊኩም ረሀመቱላ በረከቱ።